ስብቲ እኔ አንቺ ነው። እድሜውን ግን እድሜ እኮ ቁጥር ነው። ማሪ ወንድ ልጅ እድሜ ምን ያደርጋል እንዴ? አቡዬ ደግሞ እድሜ ስንት ነው? ወንድሜ ሰላሳ ሶስት አቡዬ አርባ ነበር ሁለት የቀነሰው እንጂ፣ ሰላሳ አምስት ነው። አልፈልግም እንዳትዪው፣ ትንሽ ነው አልፈልግም፣ ትልቅ ትልቅ ነህ እንዳትዪው ብሎ ነው የቀነሰው እንጂ፣ ሰላሳ አምስት ነው። ኦኬ፣ እሺ፣ አቡዬ ፖሎ አድርገኝ። አመሰግናለሁ።

በታሪክ የኔ እንደልመስዋል ቅርስ ናት። ትልቅ ዋሻ ውስጥ አምሳ አንድ ትይ እንደማግኘት ማለት ነው። ትክክል ብራቦ ኦኬ በጣም የአብርሃምና እና የሳራ ዌልካም። ሄድክ በቃ ጣሊያን፣ መኖሪያ ፈቃድ እንትን ዱባይ ላይ ይዘካል፣ ይመስገን ፈጣሪ። አሁን ደግሞ ጣሊያን ሄዳለ። ጣሊያን ሄደክ ላይቭ ላይ መተክ እንድትናገር እንድታመሰግነኝ እፈልጋለሁ። ላይቭ ላይ መጣሊያን ስትገባ እንዳትረሳኝ። አረሳሽ ምናቴ ኖሪልኝ። ምንም አይደል ወንድሜ ጣሊያን ሄዶ ደግሞ ታያላችሁ። መቱ እዚህ ቤት ገዝተ ገብቶ አመሰግናለሁ አቡዬ፣ ይኸው ጣሊያን ያለውት ካላለ እሺ አቡዬ፣ ቴንክ ዩ እናቴ ኑሪልኝ። እኔ አንተ መልካም ሰው ስለሆንክ ነው አንተን መረጥኩትኝ። የሰው ውለታ እንደማትረሳ ጣሊያን ሄደን እንደማትረሳኝ ስለአመንኩብክ ነው 100% ችግር የለውም ነው። እ አሁን ለመልካም ጉዞ ሰላም ግባ እያሉት ነው። ኮይ ፕሮሰሱ ይለቀለት መጀመሪያ። እሺ አሁን እናንተ መሲ ወለየዋ አንደኛ ነው የገባችው። እላይዋ ላይ ስንት ሰው ተድሮ ወጣ ከዚህ ቤት? ህ ፍርቱና ጌም አለኝ። ከሀያ ደቂቃ በኋላ ጌም አለኝ። እንዳጠፊ ፍርቱና ሼር ሼር ሼር አርጉ ማለኝ ጋይ እስከ ሚኪ ፊ ዛሬ ካልዳርሽኝ ሌላም ቀን ቢሆን ተመልሽ ይመጣለሁ። እንዴ፣ ግድ ነው ዛሬ ዛሬ። እንትን ፈላጊ ያልተገኘላችሁ ሰዎች ሳምንት ትቀጥላላችሁ። መስፈርታችሁ ኔጋ እኔኮ ደብተር ላይ ጽፌ ነው የሚይዘው። ቀልድ የለም። ባትኖሩ እራሱ ሼር አርጉላቸው ጥሯቸው። ሰው ተገኝቶላቸዋል ነው የሚባለው። አሁን ተረኛ ሁሉም እዚህ ጋ ያለው መስፈርት ሁኔታ። ራና አዲስ ገቢ ናት። ሪና ሪና፣ ወይ እንዴነሽ? ቪዲዮ አብሪ ማሪ፣ ቪዲዮ አብሪ ውዴ። ለማን የገባሽው ለራስሽ ነው፣ መስፈርትሽ ልታስመዘግቢ ነው? ወይንስ አቦሽ ድሬም ፈልገሽ ነው? ወይንስ ዲጄ ጃምን ፈልገሽ ነው? አንተ ዲጄ እሺ ቪዲዮ አብሪያ። እንዴ ጭራሽ እሱ ይማነኛ ነው የሚፈልገው። አንቺ ኮፍያ አርገሽ ፀጉር ሽለቀሽ ምናምን አይፈልግም እሱ፣ ይማነኛ ነው የሚፈልገው። በቃ እኔም እንትን ልበላ፣ በቃ አብሽር መጣለው ሳምንት፣ በጣም ደስ ብሎኛል። በጣም በርቺ፣ በጣም በእውነት ትልቅ ነገር ነው ይሄ፣ መዝናኛም ነው ሰዓትሽ እንደዚህ ወስደሽ ስራዬ ብለሽ የሰውን እንትን ጽፈሽ በእውነት በጣም በርቺ። የአንቺ ትዳሪሽ ይባረክ፣ ለሰው እንትን እንደምትውላ ብርቅ ይበል። እና አንድ አስተያየት ደግሞ እንትን አርጊ፣ እዚህ ምን ያደረጋሉ ነጮቹ ምናም እንደዚህ ወረቀት አለች ቁጭ ምትል ያደረጉና እድሜ ኤቲን ፕላስ ከዛ ደግሞ ካሜራ መስጠን ምናምን የሆነ የሚያስፈልገውን ነገር ታረጊና ከላይ ርዕሱን ጽፈሽ፣ ምንም በቃ አስሬ አብሩ አታብሩ፣ መጨቃጨቅ የለብሽም በቃ የቤቱን ሕግ ገብቶ በሰከንዶች ውስጥ ምናምን ካልፈጸመ ማውረድ ብቻ ነው። አብር አታብር አንትናቲም በቃ ያንን እንትንቤ። እንዳስተያየት በጣም ጥሩ ነው። በጣም ደስ ብሎኛል በእውነት እና ፎሎ ብትመልሽልኝም ራሱ በጣም ደስ ይለኛል። እና ደግሞ ያኛው መጀመሪያ ያልሽው ፌመሱን ስሙ እንዳጠሪ ካሳካሹ ካሳካሹ እንግዲህ እኔ እንጃ ያው አንበሳው በጊፍት ሳይሆን በአካል አምጥቼ ነው የቤትሽ ዘበኛ ማድረግ እና በጣም ቴንኪው ደስ ብሎኛል። ሁላችሁም እዚህ ጋ እንግዲህ በውስጥ መአት ሜሴጅ እየገባ ነው። ያው እዚህ አካባቢ ችግሩ አይገቡም እንደዚህ ላይ ምናምን ያው ስለሚፈሩ ፋሚሊ ምናምን ለዛም ነው ግን፣ በውስጥ በእንትን ያሳየኛል በብዛትና እንግዲህ ሰዓቱ ስጄ መልሳለሁ። ቴንኪዩ፣ ወይ ሳምንት መለሳለሁ። በጣም አመሰግናለሁ። እስከ ሳምንት ልክ አሁን አንድ ሺህ ምናምን ሰው ፎሎ አርጎሃል። ከዛ ውስጥ እስከ ሳምንት እህል ውሃህን ካላገኘ ሳምንት ደግሞ ይፈለጋል። ልክም ሊሆን ይችላል። አንዳንዶቹ እዚህ ጋር ያልገቡም ካሉ በውስጥ ይጽፋሉ። ግን በውስጥ የሚጽፉትን ይጠራጠራለሁ፣ ባለትዳሮች ይመስሉኛል። አዎ እንደዚህ ፊት ለፊት ያማረጡት ነው የሚመስለኝ። ምክንያቱም ከዛ መስፈርቱ ላይ የምትለጥፊው ላይ ጻፊበት ሲንግል የሆነ ምን ብለሽ፣ ይሄ እንትናቸውን ያን አዘጋጂል አንቺ እንትን ይልሽ። እና በጣም ቴንኪው፣ በቃ ሞዴሬተሮች ቻው ወንድሜ። ቴንኪው ሞዲሬተሮች፣ ልክ ገብተው ያውላቸው። አሁን አባቴ ረጅም ሰዓት ነው የተቀመጠው አይደል? አሁን እኔ ከሱ ጋር እያወራሁኝ፣ ቪዲዮ ካላበሩ ወዲያው ንቀሏቸው። የቤቱ ህግ ነው፣ ግዴታ ህጉን ማክበር አለባቸው። እሺ፣ መሲ ወለዬዋ፣ ወይ ሀቡ፣ አራት መቶ ስልሳ ሶስት ሰው ፎሎ አድርጎሻል። ከነዚህ ውስጥ እህል ውሃሽን ካላገኘሽ ሳምንት ነ አይ እኔ በውስጥ የመጣውን አላወራም። ሀቡ፣ እየትዳር ያለው ቢሆንስ? ጎበዛንበሳ አንቺ ጎበዝ። ስለዚህ ሳምንት ነይ እንዳታናግሪ፣ በውስጥ የመጣ ኢንቦክስሽን ዝጊ። ምክንያቱም በውስጥ የሚሄዱት ባለ ትዳሮች ናቸው፣ ለመማገጥ እንዲመቻቸው ነው በውስጥ የሚሄዱት። ቦርሳውን ደግሞ ለሀኒ ጊፍት ሰጥቻታለሁ። በቃ የዛሬ ሳምንት በሰላም እንገናኝ አለን። ከስር ፍቅር። ቻው! መልካም ምሽት

አቡ ጣሊያን ለሚጋቡ እኔ ስፖንሰር እሆናለሁ። ኦ መሶብ ሬስቶራንት ጣሊያን ለሚጋቡ እኔ ስፖንሰር እሆናለሁ ብሏል። በያገሩ ስፖንሰሮችን እያገኘሁኝ ነው። ቤተሰብ እኔ ሳጋባችሁ ሰርጋችሁን በያላችሁበት ሀገር የተለያዩ የቢዝነስ ባለቤቶች ስፖንሰር ይሆኑልኛል እና በጣም ደስ ብሎኛል። በጣም ሰክሰስፉል ቀን ነበረ። ደስ ይል ነበረ። እና በዚህ አጋጣሚ በጣም ብዙ ሰው ትዳር እንደሌለው እና በጣም ብዙ ትዳር ፈላጊ እንዳለ አይቻለሁ። በጣም ብዙ ሰዎች እንግባ ኡ እያሉ አንድ ቁጥር እየጻፉ ነበር፣ ግን እድል አላገኙም። እና በሳምንት ሁለት ጊዜ ይሁን እያሉ ነው። ተመልካቾችም ይኸው ንግስትም እያለች ነው። እሺ ንግስትዬ፣ በሳምንት ሁለት ጊዜ እናደርገዋለን። እና ፍላወር ልካይ ነበር ሳልስብህ አመለጠኝ፣ እና ሌላም ማን ነው? ሌላም ከተጠቃሚዎችም ትዳር ከፈላጊዎች ውስጥም እንትን ብለዋል። በሳምንት ሁለት ቀን አግልም ብለዋል። አንዱ ምን ቀን ይደረግ? ምን ቀን ይሁን? አንዱ በሳምንት ሁለት ቀን ከሆነ እኔም አገኛለሁ። አቡየን ደነሽ ነው። እንዴት ነህ? አለን አለን አለን። ያ አካውንትሽ እኮ በቃ በዛ ነበር ፎሎ ያደረግሽ። እርዱኝ እርዱኝ።